ሚሊየን ነው ያወጣው ብለሽናል። እና ያው የለበሽው ልብስ ከላይ አንድ ጃኬት፣ ከዛም ደግሞ ራቁትሽ ይታያል። ከስር የሱሪው የተተለ ቢሆን የምንበል የዳንቴል አይነት እንትን ነው ያለው እና በፓንት ነው ያለሽው። እውነት ያ ልብስ ሶስት ሚሊየን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንዱኛው ኢንተርቪ ላይ ተናግሬ ነበር። እሱ ነው ኢንተርቪው አልተኮሰተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩ ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ይኖ ሊኖር ይችላል አለ እኔ ጋር ይለኛ። ኦኬ ፎቶውን በቃ ኦሬዲ አይታችሁ ሊሆን ይችላል። እዚህ ጋር ያለው ተባርቀን በነገራችን ላይ ነበርኩ ስልኬ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩ ስለሆነ እንጂ አሉ። እዚህ ጋር አንገቴ ላይ ያለውን እንዳየንሽ ከሆነ የለበሱ ኮትና እንትን ነው ሲሉኝ፣ አሁ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን፣ ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ ይሄ ልብስ እንደዚህ ነው እንደዚህ ነው ካሊባባል የሚገልጸው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስኪ የሀብሉን ዋጋ ነገሪን፣ የጃኬቱን ዋጋ ነገሪን፣ የለበሹ የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ነገሪን እስኪ። አክቹሊ ስፔሲፊክ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው ሰላሳ ሺ ብር፣ አርባ ሺ ብር ሊሆን ይችላል ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከሰር የተባለውን ነገር እንዳልከው በዳንቴ የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማውን ምናምን ወይና ደግሞ የተለያዩ አክሰሰሪዎቹም ሲሊ ነገር ሊሆን ይችላሉ። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቅድምዬን ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ አንድ ኢቨንት ላይ ሶስት ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ለምሳሌ ቤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው፣ ቤት መኪናው ስንት ያወጣል ብለህ ስጠይቀኝ፣ ቤት መኪናው አንድ ቤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? ሀያ ሚሊዮን ብር ከሆነ ለምሳሌ ሀያ ሚሊዮን ብር ካልኩኝ እኔ ሀያ ሚሊዮን ብር አለኝ ወይም ደግሞ መኪናዊ እኔ ነው ማለት አይደል? አይደል? ለምሳሌ አንደርስታንድ አርገኛል ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ ሶስት ሚሊዮን የሶስት ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል ግን የአንቺም ያወጣሽበት ወጪ አለ። ኦፍኮርስ አዎ እንዴት አይኖርም። ግን ሊሆንም ይችላል ይፈለግ ለምሳሌ ያኛው ሶስት ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው፣ ግን ደግሞ በጓራጉት የሚለው ላይ ደግሞ ስመጣለሁ። በጓራጉት ያልከው ነገር በጣም ጥሩ ነው እና እኔም በጓራጉት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ። በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም ስለዚህ በበጎ አድራጎት ላይ ተሳተፊያለሽ ለሰው ባላሳይም። አዎ፣ ኢቫን ሚሊዮነር ናት ኦን ዘ ዌይ። ስለዚህ መንገድ ላይ ከሆነሽ ሶስት ሚሊዮን አፎርድ ማድረጋችን ማለት ነው። ለምሳሌ ውሸት ነው ማለት ነው ሶስት ሚሊዮን ወጣበት የተባለው። ለምሳሌም ቢዝነሶች አሉኝ ቢዝነሶች ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮን ውስጥ ማለት ስለዚህ ሚሊየነር ለመባል ኦን ዘ ዌይ ላይ ነው ገባ እሺ መልካም የአንቺ ሀሳብ ይከበራል ይባል በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለአንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል? ብለሽ ታሰብሽ። በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግር ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስልብስ፣ አሁን መጀመሪያ ለምሳሌ እንደ ነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም ስቲል ከቤተሰቦች ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው? እዩት እስቲ እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ቢሆን ምንም ይሄ ምደብቀው እንትም እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውእና እና አሳይቻቸው እንትን ምላቸው ገብተዋል። አለ ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም እንደነገርኩ በፍሪደም ስለሆነ ያደግ ነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጭ መውጣት ነው። ከሀገር ባህል ወጦ በተነስቲ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አደለም እኔ እዚህ ጋር እንትን እያልኩ ያለ ያ የሰዎችን እንትን ነው እያመጡ ያለት፣ እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አደለም የእኛ ባህል አደለም ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ እና የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አለ የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔ ያው ከሱ አንጻር ነው ከስልጣኔ እያልኩ ያለሁት ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅም ነበር። ለብሶ የመጣው የሙርሲ እንትን ባህልን ለማሳየት ነበር የሞከረ ነበረው ምኑ ጋር ብቻ ነበር ሰውነቱን የሸፈነው፣ አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለው። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ፣ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ እሱን ልመጣልህ ነው። ለምሳሌ አካባቢ ደግሞ ይለያያል። አሁን ይባንዬእዚች ጋር አንድ ስህተት በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ ሰማንያ ምናምን ብሄር ብሄረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ አዲስ አበባ ላይ ተወልደች ስታድጊ ቤተሰቦች ያሳደጉት ራቁትሽን ነው? ተገላልጠሽ ነው ያሳደጉሽ? እንደዛ እንድትሆኝ አድርገው ነው ያሳደጉሽ? ይሄ ነው የኔ ጥያቄ። እኛውን ከኮንፊደንስ እና ከዛኛው ጋር አይገናኙም ልልሽ ፈልጌ። አሁን አንተ ቅድም የጠየከኝ ጥያቄ እኮ እዛ ሆል ከካልቸር አንፃር ስላልከኝ ነው ይኸኛውን ጥያቄ ስላነሳቢ ነው። እኔ የእኛ ካልቸር ደግሞ ስናይ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለ። እሺ አንድ አንደርስታንድ ንገኛ የእኛ ካልቸ አሁን እኮ ነው የአዲስ አበባ ነው አረብ ተው ልጅ ያደጉ ስለዚህ አዲስ አበባ ውስጥ ለምሳሌ የሚለብሳለው አለባበስ ንገረኝ ብለህ ምን አይነት በምን አይነት ለምሳሌ ራንድም ሰው የኢትዮጵያ አይደለም ብለንም እንወሰደው ነገር ግን፣ ያን ያህል ሱፍ እየተወሰደው ለምንድን ነው የኛን ተቀባይነት የሚያገኘው ለምንድን ነው በሀገራችን? ቢኮስ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠይከኝ ስለመገላለጥ ስለሆነ ያወራሃኝ እዚህም እንዳልከው ከሰማንያ በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄን ማለት ነው እንዳልከው፣ እንዳልኩህ ቅድምም የልጁን እንዳነሳውለን ተገላልጸው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን ምናምን የተለያየ አይነት ባህል አለ። ከባህል አንጻር ከሄድንበት ነው መደ አንደርስታን አድርገኛል። ስለዚህ ስለመገላለጥ ካወራ የእኛ ባህል አይደለም ምናምን ካልክ ወደ ታች ወደ ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለ። ወይንም ደግሞ የኒዌር የኒዌር የሙርሲ ልጅ ነሽ አንቺ? አይ አይደለሽ ማለት ነው ሰው ልጅ ነው። ተበቁ ብጅ መኮነን ሳይ እንደ ኢትዮጵያዊነቴ የሆነ ባህል ልትመረት ትፈልግ ያለሽበትን ቦታ ይወስነዋል ይወስነዋል አይ አይደለም ግዴታ ለምሳሌ እንዴ ኦኬ ቲንክ ዩ እሺ አመሰግናለሁ እኔ ለምሳሌ ማለት ነው ኢትዮጵያ ኢትዮጵያዊ ስለሆንኩኝ